ቢኖረው ነው እንጂ፣ ቢኖረው ነገር ከቦታ የሚያስጠፋ ከሀገር የሚያበር እኔም የሚያሳሄድ አለው። ሰበር ዜና ሰላም ጤና ይስጥልኝ ክብራንና ክብራን አድማይ ተመልካቾቼ የሰዓት ዜናችን እንደቀጠለ ነው ታዳ አንበሳው እምን ደረሰ አብርሃምና እሩታ ዝምታቸውን ለምን ሰበሩ የሚለው የኔ አነጋገር ነው ታዳ አብርሃምና እሩታ ለእሩታ ሰባት አንበሳ እንደተዘጋጀና ለአብርሃም ደግሞ አስራ አምስት አንበሳ እንደተዘጋጀ ከመረጃ ምንጮቻችን ሰምተናል ይሆናል ታዲያ፣ አብርሃም ይሄንን አንበሳ እንዴት አስችሎት፣ ሩታ እንዴት አስችሏት ዝም አለች የሚለው የኔም ጥያቄ፣ የኮሜንታተርም ጥያቄ ነው። ታዲያ በጉጉት እየጠበቅ ነው ያለው የአብርሃምና የሩታ ነገር። እንዴት ዜና ሳያ በስሩን አረፈዱ ዋሉ? የኔም ጥያቄ ነው። በጣም የሚገርመውና የሚገርመው አሳሳቢው ነገር የአንበሳው ጭሆት በህልሜ እየመጣ ለሶስት ቀን ሙሉ ሰላሜን እየነሳ እንደሆነ ከዚሁ አሳስባቸዋለሁ። ታዲያ ዛሬ ማታ አብርሃምና ሩታ ካልተገኙ በቲክቶክ መንደር ላይ ያበጠው ይፈነዳል እንጂ አንበሳውን ለዚህ ድሾ ገቢ እናረጋለን ማለታቸው ቅመሞቹ ተሰማሉ። እኔ ግን ምንም አልሰማሁትም። ከየት እንደሰማችሁት ብቻ እኔም ገርሞኛል። ታዲያ አብርሃም ለምን ዝም አለ? ሩቲ ለምን ዝም አለች? ነጭ በነጭ ልበሱ ስላቸው እንደዚህ በአማረ መልኩ ነጭ በነጭ አይ፣ እቅፍ አድርጓታል። አይ ፍቅር! ይሄ ፍቅር ማለት እኮ እንቅልፍ አይ አርግዘውን እንኳን ቁጭ ያደረግም እንኳ አይፍቅር አይፍቅር ካልዳን ይሙት፣ አብርሃም እና ሩታ ማለት ነው። ይሄ ለእናንተ አንበሳ ተዘጋጅቶ እናንተ ካልመጣችሁ እውነትም ኮሜንታተር ተንቋል፣ እውነትም ጊፍታተር ተንቋል። ጠሮ ለእሁድ ሶስት ሰዓት ከምሽቱ እናስተላልፋለን ስትሉ ሰምተናል። ቃላችሁን እንዳትበሉ ስል ከዚሁ አሳስባለሁ። ታዲያ አንበሳ እና አበባ እና የዱር እንስሳቶችን ለመስጠት ለተዘጋጃችሁ ኦዲንሳችን በሙሉ ከክብር ስፖንሰራችሁ ጋር ማንም እንዳይቀር በቲክቶክ መንደሩና እንዲሁም በተለያየ የሶሻል ሚዲያ ጣቢያዎች ለሚቀርቡት ታዳሚ እንድትሆኑ ስል ከዚ ጥሬን አስተላልፋለሁ። ይድረስልኝ ለግሬስ ፋሚሊ በሙሉ ዛሬ አንበሳው አገሳ ነው። ባልና ሚስት ስለሆኑ አንበሳ የለም በፍጹም። እንዴ አለ እንጂ፣ እንደውም ባልና ሚስት ሲሆን ነው አንበሳው ራሱ አጫጫሁ የሚያምረው።